ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ ብያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያለን የህዳር ስምንት ቀን ሁለት ሺህ አስራ ስምንት ዓመተ ምህረት የጣና ቴሌቪዥን ያመሻሽ ዜናችንን ዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። አርማጭሆ ላይ ፋኖ በታላቅ ድል የታጀበ የተጋድሎ መረጃውን አሰምቶናል። ይህ አርማጭሆ ተጋድሎ ምን ይመስላል? ከዚህ ተጋድሎ በኋላ የአካባቢው ኮማንድ ፖስ ሳቢ ያደረጉት ስብሰባ ምን ውሳኔ የተላለፈበት የሚሉትም በዜናችን ተሰማችኋላችሁ የብልጽግናው ጄኔራሎችና የወታደሩ ጉዞ ፍየል ወዲያ ቀዘምዘም ወዲህ ሆኗል። ጄኔራሎቹ በአማራ ሕዝብ ላይ ዛቻ ሲያስተላልፉ፣ ወታደሮቹ በበኩላቸው ስናይፐራቸውን እንደያዙ ፋኖን እየተቀላቀሉ ነው። ሁለት የዝ መሪዎች የደረሰባቸውን ኪሳራ ዜናችን በዝርዝር ያስደምጣችኋል። የብልጽግናው ሰራዊት በአማራ ሕዝብ ላይ የሚፈጽመውን ግፍና መከራ ዘርዝሮ ለመጨረስ የማቱሳላን እድሜ መታደልን ይጠይቃል። ከደመና በታች ሁሉንም ግፎች በአማራ ሕዝብ ላይ የሚፈጽመው የብልጽግናው ስርዓት በወሎ ቤታ አማራ ብልባላ ላይ የፈጸመውን ዜናችን በዝርዝር አሰናድቶታል፣ ይደመጣል። የአማራ ፋኖ ለህዝቡ ጥሪ አቅርቧል። ለጠላቶቻችን ምርኩዝ አንሁን የሚለው የፋኖ ጥሪ ምንን ምክንያት በማድረግ ነው? በጎጃምና በወሎ ቤት አማራ ከፋኖ የተላለፈውን ጥሪ ዜናችን በዝርዝር አሰናድቶታል። የብልጽግና ውሳኔ የከተማ መጽን የሚጋብዝ ነው ሲሉ የፖለቲካ ተንታኙ ይናገራሉ። የተንታኞቹ መነሻ ምክንያት ምንድን ነው? መፍትሄ ያሉት ሀሳብስ እንዴት ይታያል? የሚሉትን ዜናችን ተመልክቷቸዋል። ሰዓታቸውን ጠብቀው ይቀርባሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ አርማጭሆ ላይ ታላቅ ድል ተቀዳጀ። በአርማጭሆ በሶስት ግንባሮች በተደረገ ተጋድሎ ፋኖ ድል መቀዳጀቱን የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ቃል አቀባይ ክፍል አስታወቀ። ዛሬ በአርማጭሆ በሶስት ግንባሮች የደጃዝማች በላይ ዘለቀዝ በወሰደው ድንገተኛ እርምጃ በርካታ የብልጽግናው ሰራዊት ሙትና ቆስለኛ መሆናቸውን ገልጸው በብልጽግናው ሰራዊት ተይዘው የነበሩ ከተማዎችም በፋኖ ቁጥጥር ስር መግባታቸውን አክለው ገልጸዋል። ፋኖ በሰራ የተቀናጀ ኦፕሬሽን ሶመርና ማይደሌ ከተማን የተቆጣጠረ ሲሆን የባዲ ሚልሻና አድማብተና እጁን ለፋኑ መስጠቱን የአካባቢ ምንጮች ተናግረዋል። ሱማርና ማይደሊ ላይ ለሰዓታት የዘለቀው ውጊያ መደረጉን የገለጹት የዓይን እማኞች የብልጽግና ወታደሮች ተሸንፈው ቦታውን ለቀው ሲወጡ በፋኑ እርምጃ የተወሰደባቸው በርካታ የብልጽግናው ወታደሮችን አስክሬናቸውን ሳያነሳቸው በመሸሹ የአካባቢው ነዋሪዎች አንስተው ግብዓተ መሬታቸውን እንደፈጸሙላቸው ተናግረዋል። በዚሁ በአርማጭሆ ግንባር ከአብራጅራ ከተማ ተነስቶ ወደ ምስላ ተንቀሳቅሶ በነበረ የብልጽግናው ሰራዊት ላይ በተፈጸመ የደፈጣ ጥቃት አሁንም የብልጽግናው ሰራዊት ከፍተኛ ሰዋዊና ቆሳዊ ኪሳራ የደረሰበት ሲሆን፣ በተለይም ወታደራዊ የሥነ ልቦና ስብራት እንደደረሰበት ምንጮቻችን ተናግረዋል። የብልጽግናው ጥምር ጦር በሙሉ አቅሙ ተሳትፎበታል በተባለው በዚያ አውደውጊያ ውጊያ በፋኖ በኩል ከመጠነኛ ጉዳት በስተቀር የከፋ ጉዳት እንዳልደረሰ ምንጮቻችን አስታውቀዋል። በተደረገው ተጋድሎ ከፍተኛ ጉዳት ያስተናገደው የብልጽግናው ሰራዊት እንደተለ መደው የከባድ መሳሪያ ቀንቡላዎችን በዘፈቀደ ወደ ህዝብ እያስወነጨፈ መሸሹ የታወቀ ሲሆን በመኸር ሰብል ስብሰባ ላይ በነበሩ ንጹሃን ላይ ጉዳት ማድረሱንም የመረጃ ምንጮች አክለው ገልጸዋል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ ብርቱምት እያሳረፈበት ያለው የብልጽግናው ሰሜን ምዕራብ ዝና ከሌሎች ህዝቦች የተውጣጣ ኃይል ነው። ይህን ሁሉ ኃይል ጠርንፈው ትዕዛዝ የሚሰጡት የቀጠናው ኮማንድ ፖስት ሰብሳቢው ጄኔራል ብርሃኑ በቀለ በዳዳ ናቸው። እኒህ ጄኔራል ከወራት በፊት ጎርጎራ ላይ ጉዳት ደርሶባቸው ለውራት ሕክምናቸውን ተከታትለው ከተመለሱ በኋላ አሁንም ተጨማሪ ኃይል ካልተሰጠን በቀጠናው የሚኖረን ቆይታ በፈተና የተሞላ ይሆናል ሲሉ ሪፖርት ማቅረባቸውን መዘገባችን አይዘነጋም። የብልጽግናው ሊቀመንበር በሁሉም ታማኝ ጄኔራሎቻቸው በየሚመሩት እዝ እየተገኙ መመሪያና ማበረታቻ እንዲሰጡ ትእዛዝ አውርደዋል። ልክ እንደ ምስራቅ እዝ አዛዡ ሁሉ የሰሜን ምዕራብ እዝ አዛዡ ጄኔራል ብርሃኑ በቀለ በዳዳም ለሚመሩት እዝ ባደረጉት ንግግር የቆምንለት ዓላማ ያለምንም ስስት ውድዮታችንን እንድንከፍል የሚያደርገን ነው ሲሉ ሰራዊቱን ለማበረታታት ሞክረዋል። ሆኖም ይህ ጥረታቸው የውጊያ ስነ ልቦናው ለተሰበረ የብልጽግናው ሰራዊት ሊፈጥር የቻለው አውንታዊ መነሳሳት አላሳየም። ጄኔራል ብርሃኑ በቀለ በሰራዊቱ የግዳጅ ቀጠና ተገኝተው የመዋጋት ሞራሉ በነጠፈበት ሰራዊታቸው ፊት ቆመው ባደረጉት ንግግር እናንተ ተደራራቢ ግዳጅ ያልበገራችሁ ተፈጥሯዊና ሰው ሰራሽ መሰናክል ያልገታችሁና ለኢትዮጵያ ክብር የምትዋደቁ ጀግኖች ናችሁ። አካላዊና ስነ ልቦናዊ ዝግጁነታችሁ ለታላቋ ኢትዮጵያ የትኛውንም አይነት መስዋዕትነት ለመክፈል ያላችሁን ቁርጠኝነት ያመላክታል በማለት ሰራዊቱ የመዋጋት ሞራሉ እንዲቀሰቀስ ለማድረግ ሞክረዋል። እኛ በሉዓላዊነታችን ላይ ማንም ምንም እንዲያደርግ በፍጹም አንፈቅድም ያሉት ሌተናል ጄኔራል ብርሃኑ በቀለ ከምኒልክ ቤተ መንግስት ተጽፎ የተሰጣቸውን ጽሑፍ ባንዳው የተላላኪነት ተግባሩን እስካላቆመ ድረስ የተጀመሩ ሕግ የማስከበር እርምጃዎች ተጠናክረው ይቀጥላሉ በማለት የአማራ ሕዝብ የህሊና ትግል አሳንሰው ለማየት ሞክረዋል። በየትኛውም ሁኔታ ውስጥ ሆነን ወታደራዊ አቅማችንን እየገነባን እንገኛለን ያሉት የዙ አዛዥ ሌተናል ጄኔራል ብርሃኑ በቀለ በዳዳ በቅርቡ የተካሄዱ ኦፕሬሽኖችና የተገኙ ድሎች ማሳያ ናቸው።

አዛዡ ስናይፐሩን ይዞ ፋኖን ተቀላቀለ። የብልጽግናው ሰራዊት በተደጋጋሚ ጊዜ ከካምፕ እየወጣ ፋኖን መቀላቀሉን አጠናክሮ የቀጠለ ሲሆን ፋኖ በበኩሉ ከብልጽግና የሚመጡ ኃይሎችን በክብር እየተቀበለ ነው። የብልጽግናው ሰራዊት 602ኛ ኮር 25ኛ ክፍለ ጦር 2ኛ ሬጅመንት አመራር የሆነ ወታደር ዘሪውን ገዛኝ የብልጽግናውን ጸረ ህዝብ ጦርነት በመቃወም ስናይፐርን ጨምሮ ሌሎች ትጥቆችን በመያዝ ፋኖን ተቀላቅሏል። የ6ኛ እዛ ባል የሆነው 602ኛ ኮር ከዚህ በፊትም በዙዋና አዛዥ ጄኔራል ብርሃኑ ጥላውን ላይ ሰራዊቱ ተቃውሞ ማንሳቱን መዘገባችን ይታወሳል። በተለይም ደብረ ማርቆስ ላይ በነበረው የዞኑ ኮማንድ ፖስት ስብሰባ ላይ ጄኔራል ብርሃኑ ጥላውን ጽንፈኛውን ጨርሰነዋል የመለቃቀሙን ስራ ደግሞ ለክልሉ ፖሊስና ሚሊሻ እንተዋለን ብለው ከተናገሩ ከሁለት ሰዓታት በኋላ በከተማ ኦፕሬሽን በፋኖ ሊመቱ ለጥቂት ነበር ያመለጡት። ከወራት በፊት ጨርሰነዋል ሲሉ የተዘባበቱበት ፋኖ ዛሬ ደግሞ እሳቸው የሚመሩትን እዝ ሰራዊት እያመናመነና ከካምፕም እያስኮበለለ መሳሪያውን እየተቀበለው ነው መቶ መሪ የሆነው ወታደር ዘሪውን ገዛሃኝ ብልጽግና የገዛለትን ስናይፐር ክላሽንኮቭና በርካታ ተተኳሽ ይዞ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦርን ተቀላቅሏል። 54ኛ ክፍለ ጦርን የተቀላቀለው ወታደር አስተያየቱን ሲሰጥም የዚህ መንግስት ዋና ባህሪው የአማራን ሕዝብ መጨረስ ነው። በተለይም በሁለት ሳምንት እጨርሳለሁ ብሎ ሲገባ የገጠመው ፈተና በየትኛውም ግንባር ከገጠመው ሁሉ የከፋ ሆኖ ነው ያገኘው። በዚህ የተነሳም በአማራ ላይ ከፍተኛ ጥላቻ አድሮበታል። ከአንድ ብሔር የተውጣጡ የሰራዊቱን አባላት ሰዓት ይሰበስብና ይጽንፈኛ ካሸነፈን ለኦሮሞ ህዝብ ውርደት ነው እያለ ጦርነቱን ያማራና የኦሮሞ ህዝብ አድርጎ ነው የሚነግራቸው። በዚህ ደረጃ ኃላፊነት የማይሰማው ስርዓት ስለሆነ ለዚህ ስርዓት ወታደር ሆኖ ከማገልገል ለምን ባህር ገብቼ አልሞትም ብለህ እንድታስብ ሁሉ ያደርግሃል ሲል በሰራዊቱ ውስጥ ያለውን የጥላቻ ፖለቲካ ኢንዶክትሪኔሽን ገልጾታል። ወታደራዊ አመራሩ አክሎም ስርዓቱ በህዝብ ላይ የሚያደርገውን በደልና እንግልት፣ አልፎም የሰብአዊነቱ ይህን ውሳኔ እንድወስን አድርጎኛል ሲል ተናግሯል። የምስራቅ እዝ ዋና አዛዡ ጄኔራል ማህመድ ተሰማ በበኩላቸው ስርዓቱ አስታጥቆ የሰጣቸውን የጥላቻ ንግግር በአማራ ህዝብ ላይ ፈጽመዋል የአማራ ፋኖ እየታገለ ያለውን የሉና ትግል በማጣጣል የባዳ ተልኮ ይዞ የተሰለፈ ባንዳ ሲሉ ፋኖ በመጥራት ወደዚህ ክልል ገብተን ይህንን የባንዳ ስብስብ በሙሉ እያጸዳ ነው ነው በቅርቡ ሙሉ በሙሉ እናጠፋዋለን ሲሉ ተናግረዋል። መከላከያ ሰራዊትና የዛችን ተልኮ ህገ መንግስታዊ ስርዓቱ እና የአገርን ለዋላይነት በኃይል ተዳፍሮ የሚመጣን ኃይል በመመከት በመደምሰስ የአገርን ለዋላይነት ማስከበር ነው። የዚህችን ሀገር ሉዓላዊነት ተዳፍረው የሚመጡ የውጭ ጠላቶች የነሱ ተላላኪ የሆኑ ባንዳዎችን አፍርተው በአገር ውስጥ በየቦታው ትርምስና በጥብጥ የታ ውከት እየፈጠሩ ይገኛሉ። ወደዚህ ክልል ከመጣንበት ጊዜ ጀምሮ እነዚህ የታሪካዊ ጠላቶቻችን ጉዳይ አስፈጻሚ ባንዳዎች የሚከፍቱብንን ጥቃት ለመመከት ደግሞ እየተፋለምን ነው መጥተናል። ስለዚህ አሁንም ተልዕኳችን የታሪካዊ ጠላቶቻችን የውጭ ባዕዳኖች ተላላኪ የሆኑትን ባንዳዎች በመደምሰስ የውጭ ጠላት ባዕዳንን እጅ በመቁረጥ ፍላጎታቸውን ማምከል። የቀድሞ አብዮታዊ ሰራዊት አባልና በኋላም አብዮታዊ ሰራዊት አድርጎ የቀጠራቸውን ስርዓት ከህዋትና ከሻቢያ ጎን ተሰልፈው የወጉ አዲስ አበባ የገቡት ጄኔራሉ ወደዚህ ክልል ከመጣንበት ጊዜ ጀምሮ የታሪካዊ ጠላቶቻችን ተልኮ የሰጣቸውን ባንዳዎች እየተፋለምን መጥተናል ብለዋል። ከሳምንታት በፊት በአማራ ክልል ርዕሰ መስተዳደር ከፍተኛ ውዳሴ የቀረበላቸው የምስራቅ እዝ ዋና አዛዡ ጄኔራል መሐመድ ፋኖን ሲገልጹ የታሪካዊ ጠላቶቻችን ተልእኮ የተቀበለ ብለው ገልጸውታል። እሳቸው ታሪካዊ ጠላት የሚሉት በደርግ ዘመነ መንግስት የማድረካቸውን የኤርትራን መንግስት ነው ወይስ ለሻዕቢያ 3 ክላሽንኮቭ ከፍሎ ከምርኮ አስለቅቆ የጄኔራልነት ማዕረግ የሰጣቸውን ህወሓትን ይሁን አልገለጹም። የብል ጽግና ሰራዊት ብልባላ ላይ ምን ገጠመው? የብል ጽግናው ሰራዊት በላስታውራጃ ወደ ብልባላ ከተማ ከትናንት ጀምሮ በሜካናይዝድ የታገዘ ጦር እያጓጓዘ ቢሆንም በአፋ በአጼ ምኒልክ መመታቱን የዙ የህዝብ ግንኙነት መምሪያ አስታውቋል። የጣና ቴሌቪዥን ምንጮች የብልጽግናው ሰራዊት ከላሊበላና በላና ከሰቆጣ በከባድ መሳሪያ የታጀበ በርካታ ቁጥር ያለው ሰራዊት ወደ ብልባላ ቀንቷል ብለዋል። የብልጽግናው ሰራዊት በአማራ ህዝብ ላይ የተራዘመ ጦርነት ለመክፈት ወደ አማራ ክልል ከገባበት ጊዜ ጀምሮ በሁለት ዓመታት ውስጥ ለሶስት ተከታታይ ጊዜ ለመቆጣጠር የፋኖም ብርቱ ምት መቋቋም ተስኖት የለቀቃት ብልባላ ከተማን በሁለት አቅጣጫ ባስገባው በሜካናይዝድ የታገዘ ኃይል ወደ ከተማዋ የከባድ መሳሪያ ድብደባ በመፈጸም ህዝብን የመጨረስ እቅዱን አሳይቷል። የአማራ ህዝብ የሉን አደጋ ተጋርጦበታል ብሎ ወደ ትጥቅ ትግል የገባው የአማራ ፋኖም የብልጽግናው ሰራዊት በከባድ መሳሪያ ህዝብን ሲገድል ቆሞ ላለመመልከትና ህዝብንም ላለማስጨረስ ፋኖ ባደረገው ስልታዊ የቦታ ቀየራ የብልጽግናው ሰራዊት ወደ ከተማዋ መግባቱን ተናግረዋል። የብልጽግናው ሰራዊት ወደ ብልባላ ያደረገውን ዘመቻ ተከትሎ ፋኖ ጸረ ጥቃት ማድረጉን የገለጹት ምንጮቻችን በዚህም በርካታ የብልጽግናው ሠራዊት ሞትና ቆስለኛ መሆኑን አክለው ገልጸዋል። ከብልባላ ከተማ በቅርብ ርቀት በተደረገ ከባድ ትንቅንቅ ቁጥራቸው ያልታወቀ የብልጽግናው ሠራዊት አባላት እርምጃ ሲወሰድባቸው በርካቶችም ቁስለኛ ሆነው ወደ ሕክምና ጣቢያ መወሰዳቸውን የዓይን እማኞች ለሚዲያችን ገልጸዋል። ይሁን እንጂ የብልጽግናው ሠራዊት ያለ የሌለ ኃይሉንና ከባድ መሳሪያውን ጭኖ ወደ አይና ቡግናና ብልባላ በመግባት ወደ ህዝብ ያነጣጠረ የከባድ መሳሪያ ድብደባ ማድረጉን ተከትሎ ፋኖ ከብልባላ ከተማ በመውጣት ወታደራዊ ገዢ ቦታ ተቆጣጥሯል ብለዋል። ይህን ተከትሎ በቀጠና የገባው የብልጽግናው ኃይል የሰብአዊ መብት ጥሰት እየፈጸመ እንደሆነ የገለጹት ምንጮቻችን እስካሁን ቁጥራቸው ያልታወቀ ንጹሐን በአገዛዙ ሰራዊት መታፈናቸውን ተናግረዋል። የብልጽግናው ሊቀመንበር ታማኝ ጄኔራሎች ከቤተ መንግስት የተሰጣቸውን እኛ መንግስት ስለሆን ኃላፊነት ይሰማናል፣ ለህዝብ እንጨነቃለን የሚል ወታደራዊ ፕሮፓጋንዳ ኢንዶክትሪኔሽን ይዘው ወደ ሰራዊታቸውና ወደ ሚዲያ በብዛት እየመጡ ነው። ይህ ሰሞነኛው የጄኔራሎች ድርጊት ፋኖ የተቆጣጠራቸውን ይዞታዎች ለማስለቀቅ በህዝብ ላይ ከባድ የጦር ወንጀል ለመፈጸም ሕዝቡን እያለማመዱት መሆኑን ታዛቢዎች ይናገራሉ የብልጽግናው ሠራዊት ፋኖ ተቆጣጥሯቸው የቆዩትን ቦታዎች ለማስለቀቅ ከፋኖ ጋር የፊት ለፊት ውጊያ ከማድረግ ይልቅ ንጹሐንን የሕዝብ መገልገያ ተቋማትን የግለሰቦችን ቤት ንብረትና የሃይማኖት ተቋማትን ዒላማ ያደረገ የከባድ መሳሪያና የድሮን ድብደባ ማድረግን የውጊያ ስልት አድርጎ እየሰራበት ነው ዛሬም በላስታ አውራጃ አይና ቡግናና ብልባላ ላይ የፈጸመው ተመሳሳዩን ድርጊት መሆኑን የገለጹት የአካባቢው ነዋሪዎች የመንግሥትን ጭካኔ ተከትሎ ሕዝብ በግፍ እንዳያልቅ ፋኖ የወሰነው ውሳኔ የህዝብ ልጅ መሆኑን ብቻ ሳይሆን ግብር ከምንከፍለው መንግስት ይልቅ ፋኖ የተሻለ ህዝባዊነት እንዳለው ያሳየበትን ተግባር ፈጽሟል በማለት ተናግሯል። የመሬት ወረራን በተመለከተ ከፋኖ የተሰጠ ማሳሰቢያም የአማራን ህዝብ ከጠላቶቹ እኩል የሚጠላው ባዲን ይህንን ጦርነት ተከትሎ የተደራጀ የመሬት ወረራን እያካሄደ ይገኛል። ይህን የህዝብ ንብረት ዘረፋን አስመልክቶ ፋኖ በተከታታይ ማሳሰቢያ እየሰጠ ሲሆን ዛሬም በቆቦና ና በደብረ ማርቆስ ያለውን የመሬት ወረራ አስመልክቶ ማሳሰቢያ ሰጥቷል። ሰሜን ወሎ ዞን ቆቦ ከተማ እየተፈጸመ ያለውን የመሬት ወረራ አስመልክቶ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝብ በሰጠው ማስጠንቀቂያ በሁለንተና አቅሙ አከርካሪው የተመተው አገር አፍራሹ የብልጽግና ስርዓት በተለይ ደግሞ በገንዘብ አቅሙ በከፍተኛ ሁኔታ የተዳከመ መሆኑ አለሚያወቀው የአደባባይ ሀቅ ነው። ከዚህ ጋር ተያይዞም በአማራ ህዝብ ሀብትና ገንዘብ የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የአብይ አህመድ መንግስት የደረሰበትን ከፍተኛ የገንዘብ ችግር ለማስታገስ በከፍተኛ ደረጃ የህዝብ ሀብት የሆነ የመሬት ወረራና ዘረፋ ላይ ተሰማርቶ ይገኛል ሲል ማሳሰቢያውን ይጀምራል በሰሜን ወሎ ዞን ቆቦ ከተማ በአደባባይ የሚታወቁ የህዝብ የሆኑ መሬቶች ለጨረታ መቅረባቸውንና አንዳንዶቹም በካድሬዎች የጸጥታ ሰዎች ስግብግብ ባለሀብቶችና ህገወጥ ደላላዎች ትብብርና ጥምረት ውስጥ ለውስጥ እየተሸጡም እንዳሉ ለማረጋገጥ ችለናል ሲል የገለጸው፣ አጼ ምኒልክ ህዝ ቆቦ ከተማ በተጠቀሱት ጸረ አማራ ኃይሎች ለዘረፋ የታጩትና ተዘርፈው በድብቅ እየተሸጡ ያሉ ቦታዎች በአደባባይ የሚታወቁና የህዝብ ሀብቶች ናቸው ብሏል። የህዝብ ሀብት የሆኑ የከተማ መሬቶችን የገንዘብ አቅሙ በተዳከመውና የመንግስት ሰራተኛ ደመወዝ መክፈል ያቃተው የብልጽግናው ስርዓት ህዝባችንን በጅምላ ለሚጨፈጭፉና ለሚያስጨፈጭፉ ሚልሻና ድማብተና የደመወዝ መክፈያ እንዲሁም የካድሬዎች ኑሮ መደጎሚያ ሊሆኑ እንደማይገባ በጽኑ እናምናለን። ስለሆነም ከሚያዚ አንድ ቀን 2015 አስራአምስት ዓመተ ምህረት ፋኖ የፖለቲካ ትጥቅ ትግል ከጀመረበት ጊዜ ጀምሮ ህዝባችን ላይ በፓርላማና በክልል ምክር ቤት አዋጅ አውጆ ዘር ማጥፋት እየፈጸመ ያለው ጸረ ህዝብ ስርዓት የህዝባችንን ሀብት ለህዝባችን ማጥፊያ እንዲያደርገውና እንዲጠቀምበት ስለማንፈልግና ስለማንፈቅድ ፋኖ መሬት እንዳይመራና ለጨረታም እንዳይቀርብ አዋጅ ማወጃችን ይታወቃል ሲል መግለጫውን ይቀጥላል። ይህን መመሪያ ተላልፈው የሚገኙ ኃይሎች ግን ተገቢውን የእርምት እርምጃ ለመውሰድ እንደሚገደድ አሳስቧል። በተመሳሳይ በጎጃም ጠቅላይ ግዛት ደብረ ማርቆስ ከተማ ውስጥ ባዲን ካድሪዎች እየፈጸሙት ያለውን የመሬት ወረራ አጼ ቴዎድሮስ ዝ ማሳሰቢያ ሰጥቶበታል። አማራን ለማስጨረስ የአማራን መሬት የሚሸጥ እሱ የህዝብ ጠላት ነው ሲል ያሳሰበው አፋ በአጼ ቴዎድሮስ ዝ ይህን ድርጊት ባለመተባበር ህዝብ ከፋኑ ጎን እንዲቆም ጥሪ አቅርቧል። በዚህ መንገድ ሕዝብን እየገደለ ያለውን የብልጽግናውን ስርዓት በገንዘብ ለመደገፍ በአማራ ክልል በሚገኙ ከተሞች የመሬት መሬትና የሊዝ ሽያጭን ቀድሞ የኢኮኖሚ ምንጭ አድርጎታል። ይህን አስመልክቶ አፋር ሽዋ ጠቅላይ ግዛት ዝ ከወራት በፊት ማሳሰቢያ መስጠቱ አይዘነጋም። የብልጽግና ውሳኔ የከተማ መጽን የሚጋብዝ ነው። የብልጽግናው አገዛዝ ቀደም ሲል መንግስት ያደርገው የነበረውን የነዳጅ ድጎማ ከማንሳት ጀምሮ የሰላሳ በመቶ ታክስ መጨመሩን ያሳወቀው ባሳለፍነው ወር ነበር። በነዳጅ ላይ የጣለውን የሰላሳ በመቶ ታክስ ውሳኔ ከቀጣዩ ወር ጀምሮ ተግባራዊ እንደሚያደርግ አሳውቋል። የሀገሪቱን ሉዓላዊ ፖሊሲ ለኒዮሊበራል ኃይሎች በማከራየትና ቋሚ ጦርነትን የስልጣኑ ማስጠበቂያ ብቸኛ ዘዴ ያደረገው ብልጽግና የሀገሪቱን ዜጎች ለከፍተኛ የኑሮ ምስቅልቅል ዳርጓል። ይህን የብልጽግና ውሳኔ ተከትሎ አስተያየታቸው ለጣና ቴሌቪዥን የሰጡ የፖለቲካ ተንታኞች መንግስት ከህዝብ ጋር እልህ የተጋባ ነው የሚመስለው በዚህ ደረጃ በሕዝብ ኑሮ ላይ ጫና የሚፈጥር የመንግስት ውሳኔ ህዝብ ለአመፅ ጥሪ መቀስቀስ ነው ሲሉ ተናግረዋል። ኦህዴድ ብልጽግና የኢትዮጵያን በትረ ስልጣን ከተቆጣጠረ ጊዜ ጀምሮ ባለፉት ሰባት ዓመታት ዜጎች ወጥተው መግባት ያልቻሉበት በልቶ ለማደር የተቸገሩበትን የኑሮ ውድነትና የጸጥታ ችግር ውስጥ እንዲገቡ ያደረገው ብልጽግና በሚቆጣጠራቸው ሚዲያዎች በኩል የኢትዮጵያ ህዝብ ለውጡን ለማየት አይኑን ጋርዶታል፣ እድገታችን ታምራዊ ነው በዓይን ብቻ ሳይሆን አፍንጫ ላለው ሁሉ የእድገታችን ሽታ ይታወቀዋል እያለ በተቃራኒው መጓዙን ቀጥሎበታል። የወል ጥያቄ የሆነው የኑሮ ውድነቱ የሚፈጥረው የከተማ መጽ ሊመጣ ከፊታችን አፍጥጦ ቀርቧል የሚሉት የምጣኔ ሀብት ተንታኞች በዝምታ ችግሩን አምቆ የያዘ ህዝብ መውጣት የጀመረ ቀን ማዕበሉ የሚጠርገው አምባገነን ገዢዎችን ነው ብለዋል። የብልጽግናው መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚያደርግ ሲያሳውቅ መንግስት እንደዚህ አይነት አደገኛ ላይ የደረሰው በሦስት ምክንያቶች ነው ሲሉ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ምሁሩ ይናገራሉ። የአዲስ አበባ ዩኒቨርሲቲ መምሩ አስተያየታቸውን ሲቀጥሉም በመጀመሪያ ደረጃ መንግሥት ከዓለም ባንክና ሌሎች ተቋማት የተበደረውን ገንዘብ ለመክፈል ከፍተኛ ገንዘብ ይፈልጋል። ገንዘቡን ለማግኘት ደግሞ የሀገሪቱ አብዛኛው ክፍል ምርት ማምረትም ሆነ ግብር መሰብሰብ አልቻለም። በመሆኑም አዲስ አበባ ላይ ከሚጥለው ከፍተኛ ግብር በተጨማሪ እንደ ቴሌኮም፣ ውሃ፣ መብራትና ነዳጅ በመሳሰሉት ላይ ከፍተኛ ክፍያ በማስከፈል የገንዘብ እጥረቱን ሊሸፍን አቅዷል ይላሉ። በሌላ በኩል ደግሞ የጦር መሳሪያ መግዣ ገንዘብ ስለቸገረው ብድርና እርዳታ ማግኘት ባለመቻሉ አሁንም ብቸኛ ተስፋው ሕዝብን የሚያሰቃይ ግብር መጨመር ነው። ሌላው አስገዳጅ ምክንያት ደግሞ የአገሪቱን ሉዓላዊ ፖሊሲዎች በብድር ስም ለምዕራባውያን አሳልፎ በመስጠቱ የብር የመግዛት አቅም ተዳክሟል። በዚህ የተነሳም ከፍተኛ ገንዘብ ለመሰብሰብ ሲል ነው ነዳጅን ሳይቀር በድጎማ ላይ የነበሩ ሸቀጦችን ሁሉ አስከፊ የታክስ ጭማሪ ያደረገባቸው ብለዋል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 በመቶ ተጨማሪ አሴት ታክስ ወይም ቫት እና 15 በመቶ ኤክሳይዝ ቀረጥን ያካተተ ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል ሲል ይፋ አድርጓል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቶች የተሰበሰበውን ግብር በሙሉ ለገቢዎች ሚኒስተር ማስገባት ግዴታው ሲሆን የብልጽግናው መንግስትም እስከ ታህሳስ 2018 ዓ.ም ድረስ ለቤ የቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም የግብር መጠን ጨምሮ ሙሉ ወጪውን የመሸፈን ግብ ላይ ለመድረስ አቅዷል። የተወደዳችሁና እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የአመሻሽ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።